የምዕራባውያኑ ጦር ሜዳ አፍሪካ። ምዕራባውያኑ ከጊዜ ወደ ጊዜ በዛቻና ማስፈራሪያ አለፍስልም ሲልም በመተናኮስ በመካከለኛ ያለውን የበላይነት ፉክክር ቁርሾ እያሰፉት ይገኛሉ። ነገር ግን ልማትና ኢንዱስትሪ ፋብሪካዎችን በራሳቸው ጦርነትና ግጭቶች በአፍሪካ ምድርን ገንብተዋል። በመካከላቸው ለሚነሳ ማንኛውም ግጭት ለመተግበር ቀድሞ ያዘጋጁት ሜዳላቸው አላቸው። አፍሪካ አፍሪካን የምዕራብ ችግር አይገባቸውም። በግጭቱ ላይም ሐሳብም አይሰጡም፣ ጥይትም አያቀብሉም። ዛሬ በልተው ስለማደርን ይጨነቃሉ። ጥጋቡና ቁንጣን የሆነባቸው ምዕራብም ግን የሚያገሱበት ስፍራ ሲያገኙ አፍሪካን አገኙ። ከነዚህም የጦር ሜዳዎች አንዱ ጎረቤት ሀገር ጅቡቲ ነች። ዕለት ዕለት በጅቡቲ ወደ በኩል ልፋስ ይነፍሳል። ሄሊኮፕተሮች በቀይ ባህር ላይ ጥላን ያንዣብባሉ። ከሄሊኮፕተሮች በታች የጭነት መኪኖች በአፍሪካ ትልቁ የአሜሪካ የጦር ሰፈር ካምፕ ሎምኒየር በሚወስዱ አቧራ የተጋረደው መንገድ አጨናንቆታል። በውስጥ በኩል ሰማያዊ መብራቶች እና ስክሪኖች ብልጭ ድርግም ይላሉ። የአሜሪካ መኮንኖች በሶማሊያ እና በየመን በሚበሩ አውሮፕላኖች ይቆጣጠራሉ። ከግቢህ ማዶ የሶማ የፈረንሳይ ወታደሮች ለምሽት ስራ ይዘጋጃሉ። ከጥቂት ኪሎሜትሮች ርቀት የሚገኘው የቻይና የባህር ኃይሎች ግዙፍ ጀርባ ቀይ ባንዲራዎችን ደምቆ ያበራል። ይህ ጅቡቲን ጦርነት ላይ አይደለችም ነገር ግን አፈሩ ግን የጦር ተጽዕኖ ውስጥ ገብቷል። ከዓመታት በፊት የጅቡቲ መሪዎች ከዋሽንግተን፣ ከቤጂንግ፣ ከፓሪስ፣ ከቶኪዮ ከመጡ ዲፕሎማት ጋር በጠረጴዛ ዙሪያ ተወያይቷል። እያንዳንዱ ዲፕሎማት ደህንነት ልማትና ድል በሚል በሚያግባባ ቃል በመቅረብ እርሱ ለማስጠበቅ ቃል ገብቶ ነበር ይሁን እንጂ ቀስ በቀስ በሮቹ እየተከፈቱ አሜሪካ ኮማንድ ፖስቱን ገነባች ፈረንሳይ ከቅኝ ግዛት ታማኝነት ወጣች ቻይና ድምፅ አልባ ክሬኖች እና በቢሊዮን የሚቆጠር ብድር ይዛ ገባች ቻይና የባህር ኃይል ማርሻ ተከተለች በዚህም ምክንያት ጅቡቲ ከብዙ የአፍሪካ ከተሞች ያነሰች ሀገር ሆነ ለአምስት የውጭ ጦር ሰራዊቶች መኖሪያ ሆነች ምንም የተኩስ ድምፅ የለም ነገር ግን አየሩ በጸጥታ ውስጥ ፉክክርን አዝሏል። ለጅቡቲ የጉዳዩ ጅማሮ ወርቃማ ነበር አሜሪካ ለያዘችው ቦታ 60 ሚሊዮን ዶላር በላይ ትከፍላለች ቻይና 20 ሚሊዮን ዶላር ጨምራለች ጃፓን ፈረንሳይ ጣሊያን ሁሉም እንደ ድርሻቸው ተሳትፏል የውጭ ወታደሮች የሀገር ውስጥ ምግብ ይመግባሉ ቤቶች ተከራዩ ሰራተኞችም ቀጠሩ አየር ማረፊያው እንደገና ተገነባ ሆስፒታሎች ታደሱ ይህ ሁሉ የልማት ምልክት ይመስላል ነገር ግን ውስጥ ነገ አርዶ ለሚበሉት በሬ እያደለቡ ነው ጅቡቲ ትርፋማ ስትሆን ሌሎች የአፍሪካ ሀገራት ጉጉት አሳደረባቸው እናም በራቸውን ከፍቶ አስገቧቸው ቱርክ በሶማሊያ ፈረንሳይ በማሊ አሜሪካ በኒጀር እና ሌሎች ወታደሮች በአፍሪካ ምድር እያንዳንዳቸው ቋሚ ወታደራዊ ተቋም ገነቧቸው አገባባቸው ሽብርተኝነት ለመዋጋት ሰላምን ቢባል፣ ከጊዜ ወደ ጊዜ ነገሮች መቀየር ጀመሩ። የአካባቢ ነዋሪዎች ከራሳቸው ወታደሮች ይልቅ የውጭ ወታደሮች ይመለከቱ ነበር። እነዚህ ምን እያደረጉ ነው? የሚል ፍርሃት አዘል ጥያቄን ይጠይቃሉ። ተቋሞቹ የተገነቡት በሰላም ስም ቢሆኑም በጸረ ሽብርተኝነት ስም በድሮን የሚደረጉ ጥቃቶች የዜጎቹን ሞት ቁጥር እየጨመረ መጣ። ይህን ተከትሎ አፍሪካ የምዕራባን የጦር አውድማ ሆነች። ከቅርብ ጊዜ ወዲህ የተወሰኑ ጦራቸውን እያስወጡ ሲሆን ይህ ተልኳቸውን ጨርሰው እንጂ ለአፍሪካ ሰላምን አምጥቶ አይደለም። ሀገራችን ኢትዮጵያ ጉዳዩን በጥንቃቄ ትመለከታለች። በውስጧ ምንም የውጭ ጦር ሰፈር የለም። ነገር ግን ኢኮኖሚ በጅቡቲ ወደብ ላይ የተመሰረተ ነው። ጎረቤቶቿ በውጭ ወታደሮች የተከበቡ ናቸው። ሱዳን፣ ሶማሊያ፣ ኤርትራ ሁሉም በውጭ የደህንነት ስምምነቶች ውስጥ ተሳትፏል። አንድም ግጭት ቢፈጠር ኢትዮጵያ ያለበትን ማለት አትችልም። ኢትዮጵያ ንግዱም፣ ሉዓላዊነት ወይም ደህንነት አደጋ ላይ ይወድቃል። ምክንያቱም የሀያላኑ የጦር ሰፈሮች መሃል ላይ መሆኗ ነው። የውጭ ወታደሮች አስቀድመው በየመንገዱ ላይ ታዩ ይችላሉ፣ ነገር ግን ካሉበት ሆኖ የአፍሪካን ኢኮኖሚ ፖለቲካና ሰላምን ይቀርጻሉ። ከላይ ስትታይ የአፍሪካ የውጭ ጦር ሰፈር ማስተናገዷ ያልተላለፉበት ረብጣ ገንዘብ እና መልካም የውጭ ግንኙነትን ያመጣል፣ ነገር ግን በውስጥ ድብቅ ወጪዎቹን ይይዛል። የውጭ የኃይል አቅርቦቶች እና መሰል ልማቶች ለአደጋ ተጋላጭ ይሆናሉ። በተለይም ግጭቶቹ እንደ ሆርሙዝ የባህር ዳርቻ ያሉ ወሳኝ ማሳላጫዎች በሚያስተጓጉሉበት ጊዜ የነዳጅ ዋጋ ንረት ፈጠርና ዜጎች ክፉኛ የሚጎዳ ዋጋ ንዝረትን ብሎ ረሃብ አደጋን ያዳርጋል። ከሰሞኑ በተባባሰው የእስራኤልና የኢራን ውጥረት በኤርትራና በሱዳን አቅራቢያ የሚደረጉ የባህል እንቅስቃሴዎች ቀይ ባህርን ወደ ግጭት ቀጠና የመቀየር ስጋትን ጥሏቸዋል። ጦርነት በሁሉም ጥግ ጉዳት ቢሆንም በአንዱ አሸናፊነት ወይም የበላይነት የሚጠናቀቅ ነው። አፍሪካ ግን በእነኚ ጦርነቶች ማሸነፍ እንጂ መሸነፍ አልተፈቀደላትም። ምክንያቱም ጦርነቱ የሷ አይደለም። ጉዳቱን ማስተናገድ እንጂ ጥቅም ማስከተል የሚል ምርጫ የላትም። ጥቅም የምትቀበለች ተቆርጦ መከራን የምትችልበት ጀርባ አስፍሮበታል። አፍሪካ የወታደር ውድድር ቼዝ ቦርድ የሆነች ነው ስሉ የዘርፉ ባለሙያዎች ያስጠነቅቃሉ። አክለውም የሀገሪቱ ሉዓላዊነት ከማስከበር ይልቅ ከውጭ የተጠበቁ እንደሆነ ያሳስባሉ። ለነገሩ መሬት አከራይተው ነፃነትን መጠበቅ አይታሰብም። ይሄ አጥቂኝ ነው። አው የክራዩ ገንዘብ ይረዳል። ነገር ግን ገንዘብ የደህንነት ጥያቄን አይመልስም። የአንድ ሉዓላዊነት ሀገር ፖሊሲ የውጭ ኃይሎች የውጭ ሲቀርጽ አክለውም ጥያቄ ውስጥ ይገባል። ያም ያልሆነ ጠረኛ በእኛ ግዛት ሲካሄድ ጉዳቱ የከፋ ነው። እርግጥ የውጭ ወታደራዊ ተቋም ሁልጊዜም ክፉ አይደለም። ሽብርተኝነትን ለማዋጋት ረድተዋል። ነገር ግን መስመሩ ሲያልፍ የአንድ ሀገር የውጭ ጦርነት ጦርም እምቢ ማለት ካልቻለ፣ ከግብርና ይልቅ በጦር ሜዳ ክራይ ኢኮኖሚ ሊገነባው ህልውና አስጊ ነው። አፍሪካ አጋሮቿ መምረጥ አለባት። ልማት እንጂ ጦርነትን የማያመጡባት ነፃነት እንጂ ጭቆናን የማያደርጉባት ወታደር የተቋማም ቢሆን በግልጽነት እና በጊዜ ገደብ እና ከተጠያቂነት ጋር መሆን አለባቸው። የአፍሪካ ደህንነት ለማገዝ እንጂ የሌላውን ፉክክር ሜዳ ለመሆን አይገባም። አፍሪካ ከጦር አውድማነት ወደ ልማት አውድማውን መቀየር ይገባታል። ሰላም ለአፍሪካ ጀርሁ ነው።